ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ ውድ የማርታ ኢትዮ ቤተሰቦች፣ ተከታታዮች ማለት ነው እና ያ ሁላችሁ እንደተለመደው፣ ትናንት ትናንት ሀይሚ ብሩክን አሜሪካ ሊሄድ ነው እንደ ድንገት ብላው ነበር ማለት ነው። እኔ እንደሚመስለኝ ሀይሚ ለብሩክ በምትጨነቅ አይመስለኝም ማለት ነው። ለምን ብሩክ እንዳለው የራሷን ፍላጎት እና የራሷን ስሜት ብቻ ነው የምታስተናግደው፣ ማለት ነው። ለምን እንደሆነ ታውቃላችሁ? እሷ የራሷ ነገር ይሳካላት እንጂ ስለዛ ሰው ሕይወት፣ ስለዛ ነገር የምትጨነቅ አይመስለኝም ማለት ነው። እንደሚመስለኝ ሞር በጣም የሚወዳት በጣም ሞር የሚያፈቅራት ቡቡ እንደሆነ ብራ እንደሆነ ነው የተረዳው ማለት ነው። ለምን እንደሆነ ታውቃላችሁ? አንቺ ምን አገባሽ ወረኛ ልትሉኝ ትችላላችሁ። ማየት ትችላላችሁ ማለት ነው። ትናንት የተናገረችው ነገር ማለት ነው እና ታቃለክ ለትምህርቴ ምን ያህል ጉጉት እንዳለኝ ለትምህርቴ ዋጋ መስጠት እንደምፈልግ ታቃለክ ወይ አለች አንደኛ የያዙለት ማለት ነው ሁለተኛ ደግሞ ይሄ ነገር ተሳካም ማለት አልተሳካም ፕሮሰስ ፕሮሰስ ልጀምር ነው ረ ፕሮሰስ ነው አንድ ሰው ወደ ውጭ ለሚሄድ አንደኛ ፕሮሰስ ነው የሚያስፈልገው ፕሮሰስ ጀመረች እድሏ ነው እድሏ ጥሩ ከሆነ መልካም ከሆነ እድሏ ቶሎ አጋጥሟ ልትሄድ ትችላለች ማንኛውም ሰው ሲጀመር ማለት ነው ሁለተኛ ነገር ደግሞ ስለተሰራችሁ ለብሩክ አላማከረችሁም። ገባችሁ ገባችኋለ። ጸጥ ብላ መታ ካሜራ ከፍተ፣ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብላ የተናገረችው ማለት ነው፣ እንደ አንድ ፍቅረኛ ከካሜራ በፊት ብሩዬ፣ እንደዚህ እንደዚህ እኮ እንደዚህ ነበረ ምናምን ብላ ብታስረዳው ወይ ያን ነገር ሊስማማም ላይስማማም ይችላል። ወስና መጨረሻ ላይ ከልጅቷ ጋር ተነጋግራ መጨረሻ ላይ ብልስ ስትደርስ ነው ፖርትሽን ኮፒ አድርገሽ ላኪልኝ፣ እስካን አድርገሽ ላኪልኝ ያለቻት ግዴታ፣ ፓስፖርቷ ብሩክ ጋር ስላለ ከብሩክ ከብሩክ መቀበል ስለፈለገች በቃ ያለች ያለችው ምንድነው ውጭ አሜሪካ ማቃት ከዚህም በፊት የምትከታተለኝ ቤተሰብ ነበረ። ፓስፖርት የነንጣ አሜሪካ ሊያ ነው ኖ፣ እንደዛ አይባልም። አንቺ ለእሱ ክብር የምትጨነቂ ነው ከሆነ የምትወጁ ከሆነ የምታፈቅሪ ከሆነ እንደዛ ማድረግ የለበት። ሲጀመር ከልዩ ተጋር ስታስብ ራሱ እንዴ እኔ ባለፈው ፓስፖርቱ መጣ ስት እኔ እንዴት እንደተሰማኝ ለዚህ ለአጭር ጊዜ እሱን ለሚቀረው ነገር ፓስፖርቱ መሳካቱ ሲደብራል እኮ ማለት ነው። ለምን እንደሆነ ታውቂያለሽ? እሱ ላንቺ ብሎ በጣም ብዙ ነገሮችን አበላሽቷል ማለት ነው። ለእኔ አንቺ በቃ በደፈና በደፈና ነው እንትኖችን በጨፍን ነው ምትንትን ምት ክልብስ ክልብስ ስለምታረጊው ማለት ነው። ገባሽ አለን ብሩክ ግን ገባሽ አለ እንደዛ እንኳን እያለቀሽ ስት ለምኙ ቅሪ ስት ቆይ ሀይሚ ላስብበት ለምን አንቺ ስላለቀሽ ብቻ በቃ በቃ በቃ ተነሽ ተነሽ ተነሽ በቃ ባሽ ብሰሩት በቃ እቀራለሁ ነው አይሆን ማሰብ ይፈልጋል ጊዜ ይፈልጋል ማለት ነው። ለምንድን ነው አንቺ አሁን ጥሩ ነገር ሰተሹ ጥሩ ነገር አድርግተሽለ ተመልሰሽ አሸዋ ብገለብጭበት ምንም ትርጉም የለውም። ገባሽ አይደለ ምትዋደዱ ቅር እያልሽው አሁን ደግሞ በዚህ ጋር አንቺ ደግሞ ልትሄድ ነው ማለት ነው። እሱ ለአንቺ ብሎ ስንት ስንትና ሽበር ብር አክስሮ ቀርቶ እዚሁን እኔ አንተን ብዬ አይደለ ወይ ትምህርቴን ያቋርኩት አንተን ብዬ አይደለ ወይ ቡታጀር ያመጣውት ስትው በእናቱም ተናግረሽው አስቀርተሽው አንቺ ደግሞ የእሱ ከተበላሸበት በኋላ ደግሞ አንቺ አሜሪካ መሄድ ማለት ምን ማለት ነው? የእውነት የምትወጅ ከሆነ የእውነት የምታፈቅዱ ከሆነ ይህን ሀሳብ ራሱ ማሰብ ራሱ አይጠብቀብሽም። ሲጀመር ራሱ አንቺ ብሩክን ጥለሽ የማትጅ ከሆነ አይ፣ ለሁለታችን ከሆነ ፕሮሰሱን እንጂ ብቻዬን ብሩክን ጥዬ መሄድ አልችልም ትያት ነበር። ገባሽ አይደለም የእውነት ለዞን ትናንት እሱ በትዕግስት ነው ያናገርሽ። የእውነት በትዕግስት ማለት ለምን በቃ፣ በጣም ጭንቅ በቃ፣ የራስሽን ብቻ ነው በቃ። እኔ የተረዳሁት በጣም እሱ እንደሚወዳት በጣም እሱ እንደሚያፈቅራት ነው የተረዳሁት። ማለት የእሷ ጋር እስከዚህ ተወደዋለች፣ ግን በጣም ባሉ የሚያለው እሱ ጋር ነው በቃ። ፓስፖርቴን አንጠ ፓስፖርቴን ስጠኝ እኔ ግዴታ አሜሪካ መሄድ እፈልጋለሁ። እንዴ እሱ ተሳከም ማተሳከም እኮ አለ። እሱ ይህን ነገር ወደ ጀምረሻዋል ካፍሽ ወጥቷል አለ። አሁን ለምን ጥይት ቀላው ከወጣ በኋላ ይገል አይደለም። በቃ አንቺ ሞረዲ ይሄ ልጅ ሁሉ ጊዜ ሀይሚኮ የሆነ ጊዜ የተሻለ ነገር ስታገኝ ጥላኝ ትሄዳለች ብሎ ነው የሚያስበው ማለት ነው። በቃ የተሻለ የተሻለ ጥሩ ነገር ካገኘች አሁን ለምሳሌ አሜሪካ ሄዳለሁ ካል ስላልሽ ብቻ አንቺ አሜሪካ በቃ ባይሳካም ባይሳካም እንደሄድሽ ቁጥር ገባሽ አይደለም። በቃ ነገ እኮ ለራስሽ እራሱ እምነት አጣሽ ማለት ነው እንደ ያደረግሽው ማለት ነው። ከባሽ አደለ እንዳ ያምንሽ ነው ያደረክሽው። ለምን እንደሆነ በቃ በጣም የተሻለ ነገር ስታገኚ ላሽ እንደምትይው ያስረዳሽው ማለት ነው፣ ሀይሚ ማለት ነው። በዛ አጋጣሚ ግን እሱ እንደዛ ዋጋ ከፍሉልሽ፣ እሱ ዋጋ ከፍሉ፣ አልቅሰሽ፣ ለምነሽ፣ አስቀርተሽ። አንቺ ደግሞ ዛሬ የተሻለ ነገር አሜሪካ፣ ማንም የሚፈልገው ነገር ነው። ግን ሆነም አልሆነም እዚህ ጋር ፍቅር ነው አለ ፍቅር ብላችሁ ነው አደለ፣ ከዜሮ ተነስተን እናድጋለን፣ ነገ የራሳችን ነገር ይኖራል ብላችሁ ተፍተፍ እያላችሁ እያላችሁ በልጅነታችሁ ማለት ነው ግን እንደዛ ሆኖ አንቺ አሜሪካ ማለት ትልቅ ነገር፣ ግን ወይ ነህቴ ብሩኬ እኮ ለእኔ ብሎ ቀርቶ ነበረ ከዱባይ ታውቂያለሽ፣ እያየሽ ነው መሰለኝ ቪዲዮችን። ነገር ግን እኔ እሱን ጥዬ የሚሄድ አልችልም። ከቻልሽ ለሁለታችንን የምትጀመሪ ምናምን ብለሽ የሚመቻችበትን መንገድ ታመቻቻለሽ። ግን አንቺ በቃ ፓስፖርት ነንጠ ምናምን እንዴ? ኖ ኖ ኖ ኖ ኖ ማለት እኔ ለከባለፍ ፓስፖርቷ ሲመጣ በጣም ደስተኛ ያሉ ነው። ለዚህ ነው በቃ እያቸውን በቃ ሴት ልጅ ግን በጣም ከባድ እንደሆነ በቃ የተሻለ ነገር ስታገኝ በጣም ቅንጥስ እንደምትል ማለት ነው። እና በዚህ አጋጣሚ ብሮ የራስህ እንጠብቅ ማለት ነው። ለምን እኔ ከትናንት የተረዳሁ የተረዳውን ነገር እንደዛ ነው። በጣም በቃ ለእሱ የምትጨነቅ አይመስለም። በቃ አይዶን ኬር ነው የምትለው ማለት ነው። ለምን እሱም እንዳለው ነገሮችን ከበላሸሽ በቃ፣ ምንም ነገር ስታረጊ ጫፍ ላይ ስትደርሺ ነው የምነግሪኝ። ለምን አለሽ በቃ ምን፣ በእርግጥ ጥሩ ነው አንቺ እሱን ያስደስተዋል ብለሽ ነው ሰርፕራይዝ፣ እንደ ሰርፕራይዝ ግን እዛ ሰው ጋ ሲሄድ አንቺ እንደምትመለከቸው አይደለም ማለት ነው።